አንኳር መረጃዎችና እንዲሁም ከስፖንሰሮቻችን ተስፋዬ ልውዝ ቅቤ እና የሰሊጥ አምራች ኢንዱስትሪ መልእክትና እንዲሁም ቴክኖሎጂ መልእክት ተመልሰናል። ያለምጣችሁ የምትገኙት አህዱ ዘጠና ሶስት ኤፍ ኤም ነው። ዝግጅቱ ሁሉ ቁም ነገር ሀሳብ ላይ ነው ያላችሁት ያለ ነው እራሳችን አድርገን የተወያየንበት የምንገኘውም የእርጎ ምርት ጥራትና ደህንነት ምን ይመስላል በሀገራችን በሚለው ሀሳብ ላይ ነው እየተወያየን ያለ ነው። እንግዶቼ አቶ ሙላ ተስፋይ በኢትዮጵያ ምግብና መድኃኒት ባለስልጣን የምግብ ኢንስፔክሽን ህግ ማስፈጸም መሪ ስራ አስፈጻሚ፣ አቶ ቴድሮስ ግርማ የምግብ ደህንነት አማካሪ፣ ዶክተር አሻግሬ ዘዶ በአዲስ አበባ ዩኒቨርሲቲ የ ምግብ ሳይንስ እና የስነ ምግብ ማዕከል ረዳት ፕሮፌሰር ናቸው። እኔም ከዝግጅቱ ጋር አምዶ ሙሴ ቴክኒኩን በጥራት ወደ እናንተ ማድረስ ፍጹም ሽ ጥላና ለማየው ሀማን አብረን እንቆያለን እስከ አምስት ሰዓት ድረስ በምራፍ አንዱ የተነሱ ሀሳቦች ላይ ው ምላሽ የሚያስፈልጋቸው በርካታ ሀሳቦች አሉ። በዚህ በርጎ ምርት ላይ ግባት ጥቅም ላይ የሚውሉ ማጣፈጫ፣ ማቅለሚያ መሰል ነገሮችን እንዴት ነው እየተቆጣጠርን ያለ ነው? እንዴት ነው ጥቅም ላይ እየዋለ ያለው የሚሉ ነገሮችን እያነሳን ነበር። አይረን በምግብ ምርት ውስጥ በማበልጸጊያነት ያው እንዲሁም እንደ ኮንታሚናንት ይቆጠራል እና ምን ማለት ነው የራሱ የሚሉም ከአንዳንድ ድምጾች የመጡ ሀሳቦች አሉ። በተለምዶ በየሰፈሩ የሚመረቱ የእርጎ ምርቶችም ከማሸግደነት አንጻር አቶ ሙላት ይህን ትንሽ ነገር የሚያነሱበት ሁኔታዎች እንዳሉ ይሰማኛል ና የፉድ ግሬድ ከመሆኑ ጋር በተያዘ መታየት ያለባቸው ነገሮችን በዛው ቢታዩ የሚሉ ሀሳቦች አሉ። ግን እነዚህ ከፍሌቨር ጋር በተያዘ በርጎ ምርት ላይ በብዛት ጥቅም ላይ እንደሚውል ይነገራልና ይህ ምን ማለት ነው? እንደ ምግብ ደህንነት ባለሙያነታችሁ እንደተነሱ የሚፈልጋቸው ነገሮች አሉ። ይቀጥሉ ዶክተር አሸግሬ ታንክ ዩ ቅድም ፕሌን ወይም ምንም ማጣፈጫና ስኳር ያልተጨመረበትን እያስረዳው ነበረ። አሁን ደግሞ በተቀመጠው መሰረት ከንጹህ ወተት ይመረታል፣ ፓስቸራይዝ ይደረጋል፣ ባክቴሪያ ይጨመርበታል፣ ፈርመንት ያደርጋል፣ ከዛ አሽጎ መሸጥ ነው። ይሄ በፋብሪካም ሊሆን ይችላል፣ በየሰፈሩም ሊሆን ይችላል። ግን እዚህ ላይ ማስገዝ የምፈልገው አይዘር የፈላ ወይም ፓስቸራይድ በሰፈር ከሆነ ማፍላት በፋብሪካ ከሆነ ፓስቸራይዝ የሚለውን መያዝ ያስፈልጋል። ለእርጎ ደግሞ የሚሆነው የወተት አይነት ከፍተኛ ጥራት የሌለው ካልሆነ ራሱ አይረጋም፣ ይበጣጠሳል። ስለዚህ ከፍተኛ ያለው መጠቀምጣጠስ ከርዲንግንና መበጣጠስን እንለይ። ከርዲንግ ማለት ፕሮቲኖቹ መሰባሰብ፣ ወደ ኳስነት መምጣት ነው። መበጣጠስ ግን መበታተን ነውና መበታተኑ ሪኮመንድ አናደርግም። መሰባሰቡ ነው የጤንነት ምልክት። ስለዚህ ሰዎች ሲበጣጠስባቸው ካየህ እርጎ አይደለም ብለው ይውሰዱት፣ በሌላ ባክቴሪያ፣ ጤነኛ ባልሆነ ባክቴሪያ ባክቴሪያ ስኳሩ ተበልቶ የተፈጠረ ነው። በጤነኛው ባክቴሪያ ግን ከሆነ ፕሮቲኖቹ አብረው ኔትወርክ ይሰራሉ፣ ይገናኛሉ፣ ይሰበሰባሉ። ከእርጎ የምፈልገው ባይዘው እሱን ነው፣ አፌ ላይ ያ ኳስ ኳስ እንደ ቡላ የሚመስለውን ነገር ለማግኘት ብዬ ነው እርጎ መበላው። አንዱ እሱ ነው ነው ወደ ፍሌቨርድ ወደ ሆኑት ስመጣ ነው ትልቅ ችግር ያለብኝ። አገራችን ውስጥ ፍሌቨርድ የሆኑ ፕሮዳክቶች ሴም ፕሮሰስ ያልፉና ቀጥሎ ምንድነው ማጣፈጫ ይጀመርባቸዋል። በተጨማሪ ደግሞ ቅድም ያልኩ ይበጣጠሳል የሚለው ለመሸፈን በሳይንሱ የተፈቀደ የዱቄት መጠን አለ። ዱቄት ስል ስታርች ፓኬጂንጉ ላይም ተጽፏል። ሞዲፋይድ ስታርች ወይም ኮርን ስታርች እንጠቀማለን ይላሉ። ምንድነው እነዚህ? አሁን ለምሳሌ ስታብላይዘርስ ይባላሉ። የበቆሎ የበቆሎ ዱቄት ስታርቹ ወጥቶ ልክ እንደ ቡላ ራሱ ቡላ ምንድነው፣ መወፈርን ስለሚሰጥ ለምሳሌ ኛ ሀገር አሁን ሾርባ እንበላለን ስንል በውሃ በጥብጦ ምግቦቹን የሚበላ ውሃው የሚጠጣ አለ። ሌላው ደግሞ ወደ ሬስቶራንት ስትሄድ ደግሞ ትንሽዬ ዱቄት ጨምሮበት ወፈር ያለው ማለት ነው። ስለዚህ በውሃ የምትፈላ ውሃውን ነው የምጠጣው ሾርባ በለ። ልክ እዚኛው ላይም እንደዛ ነው። ስለዚህ ትንሽዬ ዱቄት መጨመር ያንን ነገር ለማሰባሰብና ኮንሲስተንሲውና ጣዕሙን ለማምጣት ይፈቀዳል። ግን የእኔ ችግር ህጉ ላይ ስንት ነው መጨመር የምትችለው ነው። ሌሳለ አሁን መጠኑን መጠን የለም። ጨምረዋል። ኢንግሪዲየንት ሊስት ላይ አለ። ስለዚህ ተቆጣጣሪው እንዲቆጣጠርልኝ የሚፈልገው እርጎ ነው እየጠጣሁት ያለሁት ወይስ አጥሚት የሚለውን ግን ሊያረጋግጥልኝ ይገባል። ለምን በሚልክ ፕሮቲን ፋንታ የዱቄት አጥሚት ሊያጠጡኝ ይችላሉ፣ እርጎ በሚል ኮንሰፕት። እኔ ቅድም እያለ እርጎ ስፈልግ አንዱ የምፈልገው የሚልክ ፕሮቲን ነው። ሁለተኛው ባክቴሪያው ነው አይደለም። ሶስተኛው የተበጣጠሰ ላክቶስ ነው። የምፈልገው ግን ትንሽዬ ፕሮቲን ከሚልክ ወስድህልኝ። ብዙውን ግን በተለይ ደግሞ የወተት ኳሊቲው በጣም ደካማ በሚሆንበት ጊዜ ስለሚበጣጠስ ምን ይጨምሩበታል? ዱቄት ሊጨምሩበት ይችላሉ። በሳይንስ ይፈቀዳል። ዱቄቱ ስንት ግን፣ በኢትዮጵያ ሕግ አስር ግራም ፐርኬጅ ለአንድ ኪሎ ግራም እርጎ መጨመር የምትችለው ስንት ብቻ ነው? አስር ግራም ብቻ። አሁን ያሉትን የእርጎ ምርቶች የተጨመረባቸውን ዱቄት ጨምረናል የሚሉትን ብንመረምራቸው ከአስር ግራም በላይ ናቸው ወይስ በታች ናቸው የሚለውን ማየት ያስፈልጋል። ስለዚህ ህዝቡ እንደሚፈለገው እርጎ እየጠጣ ነው ያለው ወይስ አጥሚት ነው እየጠጣ ያለው የሚለውን ተቆጣጣሪው ወይም ደረጃው አስገዳጅ ባለመሆኑ ምክንያት ለዚህ መልስ የሚሰጠኝ አካል ማግኘት አልቻልኩም። ባይዛው ይሄ በእርጎ መበዝበዝም ይጀመራል። መበዝበዝ ስል ኢኮኖሚካል ብዙ ዋጋ ነው የምከፍልበት አደለም፣ ለልጆችም ያሳድግልኛል፣ አንጀታቸውንም ጤነኛ ያረጋል ብለን ነው የምንጠቀመው። ሁለተኛ ያለብኝ ችግር ደግሞ ሂትሪትድ ዮጉርት አለ። ሂትሪትድ ማለት የሀገራችን የማቀዝቀዛ ኮልድቼን ሳይክል ደካማ ስለሆነ ፈርመንቴሽን ከጨረሰ በኋላ ጤነኛ የሆነውን ባክቴሪያ መጠቀም ሲገባኝ ፋብሪካዎች መልሰውን ምን ሊያረጉት ይችላል? አሙቀውት፣ ባክቴሪያውን ይገሉታል። ለምን እንደሚገሉት የሸልፍ ላይፍ ቆይታው ጊዜ ይረዝምልሃል አይደለም። እኔ ግን የፈለግሁት ምንድን ነው ባክቴሪያውን አገኛለው አገኛለሁ ብዬ ነው እርጎ የገዛሁት ወይም ትልቅ ብር የከፈልኩት። ግን ፋብሪካዎች ግን ሸልፍ ላይፉ እንዲራዘምላቸው ከአገር ከሀገር ሀገር አቋርጦ ለመውሰድ ከአዲስ አበባ ትግራይ፣ አርባ ምንጭ ለመውሰድ ማቀዝቀዣ በማይኖርበት ጊዜ ምን ታደርገዋል? ባክቴሪያውን መልሰ በሂት ትሪትመንት ታጠፈዋል። ይሄ ይቻላል፣ ግን ለሕብረተሰቡ ሊነገርለት ይገባል። ምን ብሎ ሂት ትሪትድ ነው ካልከው ምንም ላይፍ ባክቴሪያ እንደማያገኝና አንጀቱን ሊያሻሽለው ስለማይችል የፋ አፍሪካ ሁኔታ እና በየሰፈሩ ጤነኛ እርጎ እየፈለገ ባክቴሪያውን ከዛ ይወሰድ ነው። ስለዚህ በዚህ ሀሳብ ላይ ያቀረብኩት እንትን አለ። ሌሎቹ በዚህ ላይ ቢሉ ጥሩ ነው። ይሄ ክሪቲካል የሆነ ችግር ነው ብዬ ነው ማስበው። ፔትሮስ እዚህ ላይ ሁላችሁም ያው ሀሳብ መስጠት እንዳለባቸው ይሰማኛል። ያው